የደቡብ አፍሪካ ካቶሊክ ጳጳሳት በጎርፍ ለተጎዱ ወገኖች እርዳታ ጠየቁ የደቡብ አፍሪካ ካቶሊክ ጳጳሳት ጉባኤ አባላት በቅርብ ጊዜ በሀገሪቱ በምስራቅ ኬፕ ግዛት በተከሰተው አስከፊ የጎርፍ አደጋ ለተጎዱ ወገኖች መንፈሳዊ አጋርነታቸውን ገልጸዋል ሰኞ ሰኔ 23 ቀን 2017 ዓ ምት ከኤሲአይ አፍሪካ ጋር በሰጡት መግለጫ የደቡብ አፍሪካ ካቶሊክ ጳጳሳት ጉባኤ ፕሬዝዳንት ባሳለፍነው ግንቦት ወር የጣለውን ከባድ ዝናብ ተከትሎ በክልሉ በተከሰተው ጎርፍ አደጋ ከፍተኛ ጉዳት መንፈሳዊ አጋርነታቸውን ገልጸዋል። ካርዲናል ስቴቨን ብሪስሊን በምታታና በአጎራባች አካባቢዎች ላይ በደረሰው አስከፊ የጎርፍ አደጋ ከሀገረ ስብከቱ ጳጳስ ሲተንበለ ሲፑካ ና በዚህ የተፈጥሮ አደጋ ለተጎዱት ሁሉ መንፈሳዊ አብሮነታችንን እንገልጻለን ብለዋል። በሀገረ ስብከቱ በተከሰተው ከባድ ዝናብ በርካታ የንብረት ውድመትና ና የሰው ልጆች ሕይወት የጠፋ ሲሆን፣ ጸሎታችን እንዲህ ባለ ከባድ ሁኔታ ውስጥ ለሚገኙ የተስፋ ጭላንጭሎችን እንዲያገኙ ነውና ማንኛውንም ማዕበል ብቻችንን እንድንጋፈጥ ከማይፈቅድልን ጌታ ጋር እንድንገናኝ ነው ሲሉ ካርዲናል ብሪስለን ተናግረዋል።